ስለ ወንድ ልጅ በእርግጠኝነት የሥነ ልቦና ትምህርት ወይም ሳይኮሎጂ ከሚለው ውስጥ በጣም ሁለት ነገር ይፈራል ወንድ ልጅ። በሴት ልጅ ሪጀክት መደረግ እንደሚያፈቅራት ሲነግራት ወይም የሚያፈቅራት ሴት አልፈልግህም እንድትለው በፍጹም አይፈልግም። ምክንያቱም ያንን ስሜት መቋቋም አይችሉም ወይም ከዛ ስሜት እስኪድን ድረስ ረጅም ጊዜ ይፈጅበታል። ሰምታችሁ ከሆነ እንደሆኑም ጀነራላይዝድ አድርገው ነው ሴቶች ስትባሉ ፍቅር አይገባችሁም፣ ፍቅር አትፈልግም፣ ሴት ልጅ መምታትን ያለባት ሴት ልጅ የምትወደው ገንዘብ ነው ብለው በድፍረት የሚናገሩ ሴቶች አንድ ሴት እንደ በዚህ ነገር በቦቅስ መጥተዋለች፣ በቃ ሪጀክት አድርገዋለች ወይም ተጠቅማበታለች። አፈቀርሽኩሽ ብሎ ሲሄድ ፍቅሩ ላይ ተመስርታ የምትፈልገውን አድርጋ ከዛ ከሕይወት ወጣለች። ከዛ ይሄንን አይነት የስነ ልቦና ጫና ውስጥ ስለሚገባ በእርግጠኝነት እሱም ላይ ደርሶ ላይሆን ይችላል፣ የቅርብ ጓደኛውም ላይ ደርሶ ሊሆን ይችላል። አብዛኛውን ጊዜ ገንዘብ ነው የምትወዱት፣ ፍቅር አይመቻችሁም፣ አትገቡም እናንተ ስትባሉ እያሉ በጣም ስለኛ ኔጋቲቭ ያወራሉ። በተመሳሳይ ደግሞ አንደኛው ወንድ ሲያፈቅርሽ ነው የሚያፈቅራትን ሴት፣ አብራው ያለችን ሴት በፍጹም ማጣት አይፈልጉም። እሷን ካጡ እንጎዳለን የሚል በጣም ትልቅ ፍርሃት ስላለባቸው አንቺን ማጣት የሚፈራ ከሆነ የሚያደርጋቸው ነገሮች አሉ። በዛሬ ቪዲዮ ላይ እኔ ስለሱ ነው የምነግራችሁ፣ አንቺን ማጣት የሚፈራውን የሚያደርጋቸውን። እነዚህ ትልቅ ምልክቶች ናቸው። ሕይወት ውስጥ እንድትቆይ ሲፈልግ ከልቡ እንዳፈቀረሽ ሊያረጋግጥልሽ ሲፈልግ አንቺን እጅግ በጣም ሕይወት ውስጥ ያስፈልጉኛል ብሎ ካመናቸው ነገሮች ውስጥ አንዱ አካል እንደሆንሽ ሊያሳይሽ ሲፈልግ በዋነኛነት አንቺን ማጣት አለመፈለጉን የሚያረጋግጥበት መንገዶች ናቸው። አናቅም። አብዛኞቻችን የሚመስለን ስላፈቀረን ነው፣ ስለወደደን ነው። እኛን ካጣ የሆነ ነገር ይሆናል ብለን ልናስብ እንችላለን ነገር ግን ቆንጅት ትክክለኛው ሰው ህይወትሽ ውስጥ ሲገባ ከስንት አንዴ በተለይ እዚህ ስደይ የሚያጋጥመን ትልቅ እድል ነው። እነዚህ ምልክቶች ካየን ተንከባከቢው፣ አክብሪው፣ እሱ የሚጥረውን አይነት ጥረት አንቺም አሳዩ። ምክንያቱም ሰው ነው ይደክማል። መቼም አይተወኝም የሚል የሆነ የልበ ሙሉነት ስሜት ከሚሰማሽ ይልቅ ይሄ ከፈጣሪ የተሰጠኝ ትልቅ ስጦታ ነው ብለሽ የሴትነት ድርሻችን መንከባከብ ኬር ማድረግን ልታሳየው ይገባል። ወንድ ልጅ አንቺን ማጣት ሲፈራ ምን አይነት ወንድ ይሆናል፣ ምን አይነት ምልክቶችን ያሳይሻል፣ ወይም ምን ያደርጋል ለሚለው ጥያቄያችን የዛሬ ቪዲዮአችን በደንብ ነው የሚመልሰው። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ይረዳው እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ አድርጉ። አብራችሁ የደሉ ምክቱ በፍጹም እንዳይረሳ፣ ለብዙዎችን እንዲደርስ ደግሞ የቪዲዮን ሀሳብ ላይክ እናረጋለን አብራችሁ ቆዩ። አንደኛ፣ አንቺን ማጣት የሚፈራ ወንድ ህይወት ውስጥ እንድትቆይ የሚፈልግ ወንድ ከሚያደርጋቸው ወይም ከምታይበት ምልክት ውስጥ እያንዳንዱ ለውጥሽን ያስተውላል። እያንዳንዱ ህይወትሽ ላይ ሀፕን የሚያደርገውን ነገሮች እያልኳቸው አይደለም። እነሱ ኦብቪየስሊ የሚታዩ ነገሮች ናቸው አይደለም። አንቺንና እሱን የሚያገናኛችሁ አንቺ እሱን የምታይበት ወይ ከእሱ ጋር ያለሽን ግንኙነት ሊሆን ይችላል። ለእሱ የምትሰጪውን ፍቅር፣ ትኩረት እያንዳንዷን ነገር ሳይዟን መጠኗን፣ አይነቷን ያውቃል። ታዲያ ያቺ በትንሽ ነገር ስትለወጥበት ይመጣል። ግር ብሎ ነው የሚመጣው። ምን ሆንሻል ይላል። ሊጠይቅሽ ምጣል። ለምንድን ነው እንደዚህ ሆንሽ ይልሻል። ጫን ይልሻል። የሚጨቃጨቀን ነዋ በጣም የፈለገን ኒዲ የሆነ ነው አደል የሚመስለን። ኖ፣ በሁለታችሁ መሀል ያለውን ቦንድ እንዳይበላሽ ለማስተካከል፣ ክፍተት እንዳይፈጠር ይሄ ለውጥ ለመመጣ የሚለውን ሀላፊነቱን እየተወጣ ነው። የመሪ ወንድ እኮ ባህሪ ነው በቃ ስትለወጪ የስሜት መለወጥ ሊሆን ይችላል። አንቺ እኮ በራስሽ እኮ ምክንያት ሊሆን ይችላል። በውሎሽ ምክንያት ሊሆን ይችላል። በሆ ከጓደኞች ጋር ከቤተሰብ፣ ዋትቨር በቃ በራስሽ በላይ ራሱ አንዳንዴ የመቀዝቀዝ አንዳንዴ ደግሞ እንዲሁ ዝም ብለን በራሳችን ራሱ በሲዘኑ በአንድ ወር ውስጥ ራሱ ከአራቴ በላይ በሆርሞናችን ምክንያት እንቀያየራለ። በእነሱ ምክንያት ራሱ የምታመጩ ባህሪዎች እሱን ህመም ይሰጡታል፣ እሱን ያስጨንቁታል። እሱ ያንን ክፍተት ያያል። የምትደውይውን ሳይዝ ከቀነሽ ቶንሽ ከተቀነሰ ከፍም ካለ ዝቅም ካለ የስሜት ለውጦችሽ፣ እያንዳንዱ ለውጦችሽን የሚያስተውል ከሆነ የሚጠይቅሽ ከሆነ አንቺ ከሱ ጋር ስለማያዝ ምን ሆንኩኝ ምን ተለወጠ ለምን እንደዚህ ትላለህ ብለሽ ይበልጥ እንደሆን ልትናደጅ ያለሽ ኖ፣ እንደዛ ሳይሆን በስ ወደሱ እሱ የምትወረጉሪያቸው የምታሳየው እንዲሰማው የምታደርጊው ነገር ከሚያውቀው ኦር ከዚህ በፊት ከነበረው ትንሽ ሲለወጥ ይጠይቃል። ማወቅ ይፈልጋል፣ ምን እንደተፈጠረ። አንቺን ኮንፈርት እንዲሰማሽ ያደርጋል መቼ ሊያጣሽ ስለማይፈልግ፣ ምልክቱ ነው የሚመስለው። እየተቀየረ ይመስለዋል እሱ ያለው ስሜት እየተቀየረ ይመስላል። አዲስ ነገር ያለ ይመስለዋል። ስለዚህ ያ እንዳይፈጠር ምን ያደርጋል? ይደውልልሻል፣ ትሎ ቶሎ ምን አፕን አረገ ብሎ ይጠይቅሻል። ምን ሆንሽ ነው ይልሻል። ምን ማግዝሽ ነገር አለ፣ መስተካከል ያለ ነገር አለ፣ እንድትፈጠረ ነገር በቀኛ በጣም የምንፈልጋቸው የኮሚኒኬሽን እንዲኖር ሶልቭ እንድናረግ የምንፈልገውን ነገር ከሱ ይመጣል ይህንን ካየሽበት አንቺን ማጣት ስለማይፈልግ ነው። ሁለተኛው ሊያጣሽ የማይፈልግሽ ወንድ ወይ ፍቅርሽን በጣም የሚፈልገው ወንድ ፕሮቴክቲቭ ነው የሚሆነው። ወይ በሱሱ ቀናተኛ ወንድ ሊሆን ይችላል። ምናልባት የሆነ ወዲያው የምትተኪው ሊመስል ይችላል። ከፍቅሩ የተነሳ ማለት ነው። እሱ በሚወድሽ እሱ ያየውን እሱ ከአንቺ ጋር የሚያጠፋውን ጊዜ በጣም የሚወደውን ጥሩ ስሜት እንዲሰማው የሚያደርገውን ስሜት ከሌላ ሰው ጋር ሼር የምታደርጊበት ነው የሚመስለው። ወዲያው ሊከፋ ይችላል። ወዲያው ምንድነው የተፈጠረው ብሎ ማወቅ ይፈልጋል። ካልደወልሽለት ወዲያው ቶሎቶሎ ይደውላል። ምን ይሆን ይችላል ማነው ይላል። ይሄ የቁጥጥር አይነት አይደለም፣ ባይዘይ ማለት ነው የሆነ እኔ ልምረጥልሽ ጓደኛ ከእንትና ጋር ወይ እንደዚህ በጣም ይሄዳ አይደለም። ከስስትና ከፍቅር ሲሆን ያስታውቃል አይደለ? ብርም እኮ ነው ያስታውቀኛ ደግሞ ይሄንን በመለየት ማንም አትንም የቁጣ ነው የሚሆነው። ለምሳሌ ሲቀና ወይም ቅናቱ ጤነኛማ ወይም መርዛማ ሲሆን የግል ንብረቱ አድርጎ ነው የሚያስብሽ። ገብቶሻል አይደል? ልክ የግሉ ንብረት ሽሽ ማንም ሊነካሽ አይችልም። እሱ ከመረጠልሽ ጋር ነው የምትዩ እሱ ከፈለገው ወጋ ነው እንተናና ነግሪ እንትን። ይሄ የኃይል እና እስቲ ደግሚ ሊሽ አይነት ነገር ነው። ይሄኛው ግን አንቺ ከመጠበቅ አንጻር ነው። በቃ ፍቅራቸውን ከመጠበቅ አንፃር ነው ለአንቺ ያለውን ስሜት ከማሳየት አንፃር፣ ከድምፁ እስከሚጠይቅሽ ወይ እስከ ማወቅ የሚፈልገው ነገር ራሱ በስነ ስርዓት ነው። ምክንያቱም ኃይሉም ከመጣ ቅናቱን መርዛማ ከሆነ በፍቅሩን በፓወር ከሆነ በተመሳሳይ እንደሚያሳጣው ያውቀዋል። ይህንን ጠንቅቀው ነው የሚያውቁት ባይ ዘ ዌይ ማለት ነው። ስለዚህ ከጤነኛማ ማ ሰው ጋር እንደሆንሽና እንዳልሆንሽ ራሱ በዚህ አጋጣሚ ልትለይ ትችያለሽ። ቅናቱን አንቺን የሚጠብቅበትም አንቺን ወይም ፍቅራችሁን ፕሮቴክቲቭ የሚያረግበት መንገድ ወይም ፕሮቴክቲቭ በጣም ሲሆን ምንድን ነው ማለት አለብሽ፣ ካይንዱን ማየት አለብሽ፣ አይነቱን ኢንቴንሽኑ የራሱን ስሜት ነው፣ ወንድነቱን እየጠበቀ ተደፈርኩ እያለ ነው፣ ወይኔ ያልኩት እያለ ነው ውስጥ ከፍቅሩ የተነሳ ከክስቱ ካጣሽ ምን ሊያጣ እንደሚችል ፍቅራችሁ ምን ያህል እንደሆነ የገባው አንቺን ማጣት የማይፈልገው እንደሚያደርገውን በደንብ ነው የሚያስታውቀው። ግን ይታይበታል፣ በስሱ ቅናት ይታይበታል። አንቺን መጠበቅ፣ ግንኙነታችሁን መጠበቅ በደንብ ነው የሚታይበት። ተረድታችሁኛል አይደለ? ሶስተኛ ይለወጣል። ወንድ ልጅ አንቺን ማጣት የሚፈራ ከሆነ ወይም ማይፈልግ ከሆነ ይህ ለወጣል። እያንዳንዳችን ሴቶች የምንወደው ወንድ ላይ አፕላይ ማድረግ የምንፈልገው ነገር ነው አይደለ? እኛ አሳባችን ውስጥ ያለን ወንድ ለማምጣት ነው። በእርግጥ አንዳንዴ ፐርሰናሊቲያቸው የሰው ልጅ መቀየር የማይችለውን ነገር ራሱ ለመቀየር ፑሽ እናረጋለን። በጣም እንደወደደን ካወቅንማ መከራ ልናሳይ እንችላለን። በቃ እኔ ሰፍቼ ሆኑ እንላርግህ እንችላለን። ነገር ግን ማወቅ ያለብሽ ጀነራሊ ወንድ ልጅ ለአንቺ የደህንነት ስፍራ ለመስጠት ለአንቺ ምቾት ለመስጠት የአንቺ ኃላፊነት እንዳለበት ስለሚያስብ እንድትኮሪበት ስለሚፈልግ የእሱናት ወየእሱነኝ ወይም የእሱናት ስትባል በኩራት የምትጠራው ወይም የምትኮራበትን ወንድ ቢውልድ ያደርጋል። ወንድ ልጅ የማይረባ ቦታ በመገኘት ከማይረቡ ጊዜውን በማጥፋት ከማይረቡ ሰዎች ጋር ኦር ያለውን ነገር ራሱንም ሊሆን ይችላል ከንጽሕና ከውሎ አንስቶ ራሱን ይቀይራል። አንቺን ያስደስትሻል። እሷ እንደዚህ ብሆን ትኮራብኛለች። አሳብ አስተያየቶችሽንም ያካተተ ነው። ታዲያ ታዲያም እንዲቀይር የምትፈልጊው ነገር ላይ ማስተዋል መቻል አለብሽ። አንዳንዶቻችን ወደ ነው ፍቅረ ነው አብረን ከሆነ በኋላ የአፍንጫው ቀጥ ማለት ሊያናደደ ይችላል። ይህን እንደመውረደው አይነት ጥያቄ የምንጠይቅ ሴቶች አለን። በቃ አደለ ከአንቺ ጋር ፍቅረኛ ከሆነ በኋላ ከሆነ ጊዜ በኋላ ራሰ በረሃ ቢሆን ምንም ሊያደርገው አይችልም። እኔ ራሰ በረሃ ወንድሞ አልወድ ምን ጸጉሮን ለማብቀል እንዲሂድምና ይሄ በጣም የወረደ ያለ መሰልሽ፣ ሴት መሆንሽን እንዳታሳይ። ግን ይሄ ወንድ የሚቀየረው ወይም የሚያመጣው የሚለወጠው ማንነቱ በእርግጠኝነት ነው ምነግርሽ የሚያኮራ ነገ ቤት የሚሰጥሽ ምርጥ የልጆች አባት የሚሆን አንቺን የስሜት የእያንዳንዱ ደህንነት እንዲሰማሽ የሚያደርገው ማንነት ቢውልድ ያደርጋል። ወንድ ልጅ መቼ ሲያፈቅርሽ፣ አንቺን ማጣት ካልፈለገ፣ ደስ የሚል ህይወት ለራሱን ቢውልድ ያደርጋል። ለአንቺም አስተውይ። አራተኛው ቀጣይነት ያለው ስሜት ነው የሚያሳየሽ። ቀጣይነት ያለው ባህሪ ነው የሚያሳየሽ። ቀጣይነት ያለው ማንነት ፌክ ያልሆነ ውሸት ያልሆነው ቦሬ ያልተሞላ ቃልና ተግባር የማይገናኝ አይደለም የሚያሳየሽ። ሪል ማንነቱን ነው የሚያሳየሽ። ምክንያቱም ሊያጣሽ አይፈልግማ! አጣሽ አላጣሽ ለጊዜው ከሆነ ህይወት ውስጥ የሚፈልጉሽ አብዛኛው ወንድ የሚያደርገው ይህንን ነው፣ ይሰክሳል። የሌለኝን አለኝ ይላል፣ ያልሆነውን ሆኖ መታየት፣ የእሱ ያልሆነውን ይዞ መምጣት፣ አንቺን ኢምፕረስ ለማድረግ ስለመጋጋጥ ብቻ ነው የሚያስበው። ይህ ወንድ ግን ነገ የሚባል ነገር ህይወታችሁ ስላለ እስከ መጨረሻ ህይወት ውስጥ እንድትቆይ ስለሚፈልግ የሚያሳይሽ ትክክለኛ ማንነቱን ነው። ሊያኖርሽ በሚችለው ሊሰጥሽ የሚችለው ፍቅር ነው ያቀዋል፣ አቴንሽን ነው፣ እንክብካቤ ነው፣ አይደለ ዛሬ አንቺን አብረሹ እንድትሆኝ ያደረገው ምክንያቱን ሁሌም አብሮት ይኖራል። ያ ማለት ደስተኛ ሊያደርግሽ ይጥላል። ሳቅሽ ትልቅ ለሱ ትልቅ ትርጉም ያለው ነገር ነው። ደስተኛ ስትሆኚ ምን አይነት ህይወት እንደምትሰጪ ጠንቅቆ ያውቃል። ዛሬ የሰጠሽን አቴንሽን፣ ነገ የሰጠሽን ጊዜ፣ እነዚህን እየቀያየረ እየጠፋ እየመጣ እየቀዘቀዘ እየሞቀ ግራ እያጋባሽ አይኖርም። ወንድ ልጅ የእውነት ሲወድሽ ሲያፈቅርሽ ህይወት ውስጥ ማቆየት አንቺን ሲፈልግ የሚሰጥሽም የሚያሳይሽም እንዳልኩሽ እንዲሰማሽ የሚያደርገው ነገር ምን ያለው ነው ቀጣይነት ያለው ነው ተመሳሳይ ነው የደህንነት ስሜት ይሰጥሻል ነው በአቋራጭ ይሄ ለጊዜው ነው የሚፈልገኝ ለሴክስ ነው የሚፈልገኝ ከሆነ ጊዜ በኋላ ይተወኛል ይቀየራል ወይም ይኖ በቃ የምታውቂው ስሜት አለ አይደለ አብሮሽ እንደማይዘልቅ እንደማይሆንሽ አንቺ ብቻ እንደምትወጪው የሚሰማሽ ስሜት አይኖርም ታውቂዋለሽ የአንቺ እንደሆነ እሱ እኮ ይወደኛል እሱ ያፈቅረኛል የሚል የእርግጠኝነት ስሜት ይሰማሻል ታዲያ ቃሉን የሚጠብቅ አረጋለሁ ካለ የሚያደርግ፣ ለወጣለሁ ካለ የሚለወጥ፣ አስተካክላለሁ ካለ የሚስተካከል፣ ይቅርታ ከጠየቀሽ ጥፋቱን የሚያርም ወንድ ህይወትሽ ውስጥ ይገኛል። መቼ? አንቺን ማጣት ካልፈለገ አንቺን እያንዳንዱ ስህተቱ፣ እያንዳንዱ ቃል ገብቶ የማያደርገው፣ እያንዳንዱ በወሬ የቀሩት ነገሮቹ እንደሚያሳጣሽ ያውቃል። ልክ እንደሆነ የሆነ ሰዓት የሚያባረርበት መንገዱ አሁን የሚፈልገውን እስኪያገኝ መልአክ በወሬውን በምኑን በውሸት በሚያሳይሽ ነገር ያቆይሻል። ልክ አንቺን እንድትሄጅ ወይም ከህይወቱ እንድትወጪ ይፈለግሽቃል እውነተኛ ማንነቱን ከሶስት ወር ከአራት ወር አያልፍም ይገለጻል ተረዳሽኛል ከ ከቀናም ጀምሮ ትክክለኛ ማንነቱን ከደካማ ጎኑ አንስቶ እስከ ጥንካሬም እስካሉት ነገሮች ለአንቺ እስካለው ስሜት ድረስ ግልጽና ትክክለኛ ማንነቱን ደስ እያለ የሚያደርገውን አንቺን ደስተኛ የሚያደርጉሽን ነገሮች ይሰጥሻል የዛኔ ምን መረዳት አለብሽ አንቺ ማጣት እንደማይፈልግ ህይወት ውስጥ እንድትቆይ እንደሚፈልግ የሚያረጋግጥበት መንገድ ነው። አምስተኛው ፋይት ያደርጋል። አንቺ አንቺን ለማግኘት ከአንቺ ጋር አብሮ ለመሆን በደንብ ኢንቨስት ያደርጋል። ታዲያ እንዳልኳችሁ እስካሁን ያነሷቸው አራት ፖይንቶች በሙሉ ወንድ ልጅ ማጣት ለማይፈልግ አትሴት ሲያደርግ፣ ፋይት እያደረገ ነው፣ ኢንቨስት እያደረገ ነው ማለት ነው። አብራችሁ ከሆናችሁ በኋላ ፋይት አደረገ ማለት ይቅርታ ይጠይቅሻል። ኃላፊነቱን ይወጣል። ህይወት ውስጥ ኖርሻ ኖርሽ ግድ እንደማይሰጠው አክት አያረግም። በራሱ ጥፋት ይቅርታ እየጠየቅሽው አብሮሽ የምትቆይ ወንድ ይወደኛል ወይም የማጣት ይፈራል ብለሽ ልታስቢ አትችም፣ አይደለ? ይቅርታ ሲጠይቅሽ ጥፋት ሲያጠፋ የኔ ኃላፊነት ነው ብሎ ሲ ውስጥ የስሜት መቀዝቀዝ ስትቀየሪበት የሆነ ባህሪ ስታመጪ ምን ሆንሻል ብሎ የመጠየቅ ሶልቭ የማድረግ ንገሪኝ፣ እናውራበት፣ ምን ይደረግ ነገ ምን እናደርግ፣ ፊቸራችሁን የሚያወራ ለግንኙነታችሁ፣ እኔና አንቺ እኛ እያለ አስተዋቂን፣ ጓደኞችን፣ ስለቤተሰቦችሽ ንገሪ እስቲ ምን አይነት ነው፣ አላማ ሽልምሽ ከጎንሽ የሚሆን ይሄ ወንድ አንቺን ማጣት የሚፈራ እድገትሽ አብሮሽ እንደሚሆን እስከሚዘልቅ ስለሚያውቅ እድገትሽ፣ ውበትሽ፣ ማማርሽ፣ መዘነጥሽ በሙሉ ምቾት ይሰጠዋል። ለአንቺ ጥሩ ጥሩ ነገር ይመኛል፣ ምክንያቱም የራሱ ነሻ የእሱ ስለሆንሽ ሁሌ ልክ ቅድም አንቺ እንድትኮሪበት የሚፈልገው ማለት አሁንም እንዲኮራባት የሚፈልጋት ሴት ቢውልድ እንድትሆን ስለሚፈልግ ሁሌም ካጠገብሽ ነው የሚሆነው። አንቺን ማጣት የሚፈራ ወንድ፣ አንቺን የሚፈልግ ወንድ እኮ ነው። በሌላ አማርኛ አሊያም ደግሞ ጀነራላይዝ ስናደርገው የሚያፈቅርሽ ወንድ ያከብርሻል፣ ይንከባከብሻል፣ ይጠብቅሻል፣ ፋይት ያደርግልሻል። አንቺን ማጣት ከፈላ ወይም አንቺን ማጣት የማይፈልግ ከሆነ የነዚህን ተቃራኒ የሚያደርግን ወንድ እየለፋሽ እየታገልሽ እየለመንሽ እየተከተልሽ ልታቆየው አትችይም ካልፈለገ ደግሞ ምንም ማድረግ አንችልም እኛ መተው ክብርሽም መምረጥ ራስሽም ማራቅ ራስሽም መምረጥ ራስሽም ማስሸነፍ ኢንዲፔንደንት መሆን የተሻለ ነው ቆንጅት ሀሳቤን ከወደዳችሁት ከተቀበላችሁትና ካመናችሁት ለእኔ በላይ ካሳውቅ ከሌሎች ይጠቅማል ካላችሁ ሼር አሉ ኔታችሁ በሌላ ቪዲዮ በሌላ ሰዓት ተመልሼ እስክመጣቻ ሰላም ሆልይ